ልቤ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መዳን ያለም አወጣኝ ከመከራ በቃል ጉልበት ይወራ መስቀል ተሸክም በደምርስ እኔን በመከራ ዳግም ወልድ በክብር ተሻገርኩ ክሰህልኝ በሕይወት አቆምከኝ ወድቀልኝ በክብር ተሻገርኩ ክሰህልኝ በሕይወት አቆምከኝ ወድቀልኝ ልቤ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መዳን ያለም አወጣኝ ከመከራ በቃል ጉልበታይ ወራ የበደሌን ጋራ አቅበቱን የባርነት ሰነድ ዳክሱን አትፈተው ጌታ መዳኑን እርቃኔ በርቃን ተሽፍን አትፍተው ጌታ መዳኑን እርቃኔ በርቃን ተሽፍን ልቤ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መዳን ያለም አወጣኝ ከመከረ በቃል ጉልበት አይወረ የሾህ አክሊል ደፍተ ኤልሻዳይ እፎ ያለ ልቤ ከስቃይ ሆኖልኛል አልመዳን አንተ ካፕ ነፃ ወጣው ሸክሜን ተሸክም ሆኖልኛል መዳን አንተ ታም ነፃ ወጣው ሸክሚን ተሸክም ልቤ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መዳን ያለም አወጣኝ ከመከራ፣ በቃል ጉልበታይ ወራ